ሐረግ ድራማ በክፍል መቶ ዘጠኝ ጽዮንና ናታን ታስረዋል ማለት ነው። ከታሰሩበት እንዴት ሊፈቱ ይችላሉ? ጽዮን በጥፋቷ ሊሆን ይችላል። ይህም ጥፋት አይደለም፣ ነገር ግን ናታን የታሰረበትን ምክንያት በደንብ ሳታረጋግጥ ናታን በደንብ ሊነግራት እያለ ነበረ። ሰው ገድለሃል ተብዬ ነው ስላላት ብቻ የመጣ አእምሮዋ ላይ የአቤል ቪዲዮ ነው። ሳታረጋግጥ ሄዳ እንግዲህ አቤልን በመውጋቷ ጽዮን እንግዲህ እስር ቤት ገብታለች ማለት ነው። ቢያንስ ወንድሟን እንኳን አንዳንድ እየሄደች የምታጽናናው ታስራለች። ናታን ደግሞ ምንም በማያውቀው ምንም ባላደረገው ነገር እንግዲህ ወንጀለኛ ሆኖ ያፊት በፈጸመው ወንጀል ናታን ተጠያቂ ሆኖ ወደ ፖሊስ ጣቢያ ሄዶ ታስሯል ማለት ነው። እንግዲህ ጽዮንና ናታን እንዴት ሊፈቱ ይችላሉ? ማንስ ሊያስፈታቸው ይችላል? ዲያራ እንግዲህ ናታንን እንድታስፈታላት እናቷን እየጠየቀቻት ነበር። እናቷ ግን ከአሁን በፊት ቢሆን አስፈታልሽ ነበር፣ አሁን ግን ከኔ ርቀሻል፣ እኔን ትተሽኛል፣ እኔ ያልኩሽን መስማት ስላቆምሽ ላስፈታልሽ አልችልም፣ ለጥቅም ብቻ ወደ እኔ ስለመጣሽ የምትፈልጊውን ነገር ሁሉ አሁን ላይ ላደርግልሽ አልችልም ብላ እንግዲህ የዲያራ እናት ዲያራ እናቷ ኩርምት ምታደርጋታለች፣ ግን እየተለማመጠቻት ነበር። ነገር ግን የዲያራ እናት ራሱ እንዴት ብላ ታስፈታው ትችላለች? ዲያራ እንደዛ አለች እንጂ በእርግጠኝነት ናታንን ማስፈታት የምትፈልግ ይመስለኛል። ምክንያቱም ለስራዋ ዋናው አስፈላጊው ሰው ናታን ስለሆነ ማለት ነው። ሶ ለዲያራ ያራ ብላ ሳይሆን ለናታን ብላ ሳይሆን ለራሷ ስራ ለራሷ ድርጅት ስትል ናታንን የምታስፈታው ይሆናል ብዬ አስባለሁ። ከዛ ውጭ ግን ከወንጀሉ ነጻ እንደሆነ በስልክ ስላወራ ብቻ ምንም አይነት ማረጋገጫ ሳይኖረው ናታን እዛው ታስሮ ይቀራል ብዬ አላስምም። ራሱ ነጻ እንደሆነ ፖሊሶች መርምረው ነጻ እንደሆነ አውቀው የሚፈቱትም ይመስለኛል፣ አንዳንዴ ማለት ነው። በሌላ በኩል ኤፍራታ እንግዲህ ናታን መታሰሩን ሰምታለች። ጽዮን አቤልን መውጋቷ ሳያልቅ ገና ናታን መታሰሩን ሰምታለች፣ ማን ኤፍራታ። ነገር ግን ናታን መታሰሩን ያወቀችው ልክ ዶክተሩን ገድሎ እንደሆነ ነው የሰማቸው። ነገር ግን ኤፍራታ ምንም ማለት አልፈለገችም። ናታን እንዳልገደለው ታውቃለች። ያፌት እንደገደለው ለእሷ ነግሯታል። ነገር ግን ኤፍራታ እውነቱን ማውጣት አልፈለገችም። ወይም ደግሞ በሚስጥር ማድረግ ያሰበችው ነገር አለ ብዬ አስባለሁ። ዶክተሩን ያፌት እንደገደለው እያወቀች ነገር ግን ናታን ያላበሳው ታስሯል ተብሎ ስትሰማ እዚሁ ከቀጠለ ናታን እዛው ታስሮ የሚቀጥል ከሆነ ምናልባት ኤፍራታ እውነቱን የምታወጣው ይመስለኛል። ካለበለዛ ግን እዛ ቤት መውጣት ያሰበች ይመስለኛል። ኤፍራታ አንደኛ ነገር ሆዷ እየገፋ ይመጣል። እርግዝናዋ እየጨመረ ብዙ ነገሮች እየተፈጠሩ አቤልም እዛ ቤት መኖር ስለቀጠለ ኤፍራታ እዛ ቤት ለመውጣት እየተዘጋጀች ያለች ይመስለኛል። ሰላም ውዶች፣ ይሄ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር ካችሁ ብያለሁ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ሐረግ ድራማን እንግዲህ አሁን ላይ በጣም ነው በጉጉት እየጠበቅ ነው ያለነው ምክንያቱም ጽዮንና ናታን እንዴት ነው ከስር ሊፈቱ የሚችሉት? ኤፍራታስ ይህ ሁሉ የደከመችበት ነገር ለሱ ብላ የማትፈልገውን ሰው አግብታ፣ ሲቀጥል ደግሞ የናታንን ልጅ አርግዛ እዛ ቤት ተቀምጣ የኤፍራታ መጨረሻ ምን ይሆን ይሆን? ድካማ ከንቱ ይቀራል ወይስ ድካማ ፍሬ አፍርቶ ልክ እንዳሰበችው ከናታን ጋር አብራ ህይወቷን ትቀጥል ይሆን? ይሄ የሁላችንም ጭንቀትና ሀሳብ ነው። እና ጽዮን እና ናታን ደግሞ ከዛ እስር ቤት እንዴት ሊወጡ ይችላሉ፣ ወይስ ደግሞ እዛው ይቀጥላሉ የሚለው ነገር ሁላችንም እያሳሰብን ነው። የአፌትስ ይህም ሁሉ ወንጀል እየሰራ በወንጀል ላይ ወንጀል እየደራረበ እስከ መቼ ነው ፍርድ ሳያገኝ የሚቀጥለው? እንግዲህ በክፍል መቶ ዘጠኝ እንዳየ ነው ብዙ ነገሮች ተፈጥረዋል። ክፍል መቶ አስር ደግሞ ብዙ ነገሮች ይፈጠራሉ። እንግዲህ አንዱ ወንጀል ሳያበቃ አንዱ የጀመሩት ሳያበቃ ሌላ ወንጀል እውነትም ሐረግ ልክ እንደ ስሙ ሐረግ ነው። በቃ መንታ መንታ እያወጣ ወንጀል ላይ ወንጀል፣ በችግር ላይ ችግር፣ በመከራ ላይ መከራ እየበዛ ነው ማለት ነው። እንግዲህ ናታን ኤፍራታን ከዚህ ነገር ለማውጣት ነበረ እነ ያፌት ድርጅት ውስጥ ተቀጥሮ እየሰራ ያለው። ኤፍራታም እንግዲህ ናታንን ነጻ ለማውጣት ብላ ነው እንግዲህ ያፌትን ያገባችው። ነገር ግን ያረገዘችው ልጅ ደግሞ ሌላ መዝዛም ጥቶ ባታል ይህን ልጅ ባታረግዝ ኑሮ ኤፍራታ ዶክተሩ ላይ አትተዋወቅም ነበረ። ዶክተሩ ላይ የመተዋወቋ ደግሞ ስለናታን ሁሉን ነገር መንገሯ ለዶክተሩ ለኤፍራታ ሌላ መርዶ ይዞባት መጥቷል። ይህም መርዶ እንግዲህ ናታን ታስሮባታል ማለት ነው። ናታን መታሰሩን ስትሰማ ብትደነግጥም ነገር ግን በዛ ቪዲዮ ነው ብላ መጀመሪያ ሲሆን ስትነግራት በጣም ተደናግጣ ነበረ። ወይኔ የለፋበት ነገር ሁሉ ከንቱ ቀረ እያለች ነበረ። ምክንያቱም እዛ ቪዲዮ ላይ ናታን ራሱ ሲገድለው የሚያሳይ በቃ መረጃ ነው፣ በቃ። ምንም ምንም ቢሉ ሊያስፈቱት አይችሉም በምንም መንገድ ናታን ሊያመልጥ አይችልም ያ ቪዲዮ ቀጥታ ናታን ሰው ሲገድል የሚያሳይ ነው ሰው ያ ቪዲዮ ነው ብላ ኤፍራታ መጀመሪያ ላይ በጣም ተደናግጣ ነበረ ነገር ግን በኋላ ቤዛ ደውላ እንግዲህ ዶክተሩ ከዶክተሩ ሞት ጋር በተያያዘ እንደሆነ ናታን የታሰረው ዶክተሩን ለመጨረሻ ጊዜ ስለተደዋወልክ ነው ብላ ስለነገረቻት ኤፍራታ ደግሞ ከዛ በፊት ዶክተሩ ለናታን ሁሉንም ነገር ልነግረው ፈልጋለሁ እስከ መቼ ደብቀሽው ይሄ ልጅ ሞቶ ቢሆን ኑሮ ናታን ሳያቅ ልጅሽን አተሽ ነበረ የሚል ምክር ቢጤ ነገር ሰጥቷት ነበር ዶክተሩ ለኤፍራታ። ኤፍራታን እንዳይነግረው ብታስጠነቀቀውም ዶክተሩ ግን መናገር ስላለበት ለመናገር ነበር ናታን ጋ ደውሎ ጠርቶት ከናታን ጋር ሊገናኙ ሲሉ ነበረ፣ በመሀል ያፌት የገደለው ሰው ይሄን ነገር ቤዛ ስትነግራት ኤፍራታ በትንሹም ቢሆን ተረጋግታለች። ምክንያቱም ናታን እንዳላደረገው ስላወቀች ያፌት እንደገደለው ስለምታቅ፣ ምናልባት የተረጋጋችው አንደኛ ነገር ነገሮች ተጣርተው ራሳቸው ፖሊሶች ይለቁታል የሚል ሀሳብ ያላት ይመስለኛል ሁለተኛው ነገር ደግሞ ራሷ እውነቱን ተናግራ ያፌት እንደገደለው አሳውቃ ያፌትን ልታስ ይዘው ትችላለች። ምክንያቱም የዶክተሩ ሚስት ደውላ ስለገደለው ሰው ባክሽ የሆነ ፍንጭ ነገር ስጭኝ እያለቻት ነበረ። የዶክተሩ ሚስት ኤፍራታ ግን ምንም ነገር መናገር አልፈለገችም። ያፌትንም አሳልፋ መስጠት አልፈለገችም ይመስለኛል። እንግዲህ ኤፍራታ ምን አይነት እርምጃ ልትወስድ ትችላለች? በዚሁ ከቀጠለ ናታን እዛው ታስሮ፣ ኤፍራታ የሆነ ነገር ማድረግ አለባት ብዬ አስባለሁ። ምክንያቱም እውነቱን የምታውቀው እሷ ናት። ናታን እንኳን አያውቅም ማን እንደገደለው። እውነታውን የምታውቀው እሷ ናት። ማን እንደገደለ፣ ምን እንደሆነ፣ ምን እንደተፈጠረ የምታውቀው ኤፍራታ ብቻ ናት። ሶ ለናታን መፈታት ዋናዋ ኤፍራታ ና ልትሆን የምትችለው ብዬ አስባለሁ። በእርግጥ ያደረገው ነገር ምንም እርግጠኛ የሚያደርግ መረጃ ስለሌለ ራሳቸው ቦታዎች ይለቁታል ብዬን ማስበው። ግን ናታን እዛው ታስሮ ከቀጠለ ድራማ በጣም ነው የሚያናድደኝ። በቃ በጣም ነው የሚሰለቸው፣ አሰልች ነው የሚሆነው። በቃ ዋናው ናታንና ጽዮን ሲኖሩ ነበረ። ሉሊት ናት እንግዲህ፣ ሌላኛዋ ሉሊት ናት። ሉሊት እንግዲህ እዛ ቤት በጣም ቤቱ ሰፍቷት በደስታ እየዘለለች እና እያበደች ትገኛለች። ጽዮን በመታሰሯ በጣም ደስ ብሏታል። ቤቱ ሰፍቷታል። እንደፈለገች እየፈነጨችበት ትገኛለች። ምን አለ ዛው ታስረሽ ብትቀሪ ባትወጪ፣ በዛው ያስቀረሽ የሚሉ እርግማኖችን እየረገመቻት እንግዲህ ጭፈራም ዘፈንም እያደረገች ቤቱ ውስጥ በቃ ምትሆነው ግራግብት እስከሚላት ድረስ እያበደች ትገኛለች። ሉሊት የጽዮን መታሰር በጣም ደስ ብሏታል ማለት ነው። ነገር ግን ጽዮን ስትፈታ እንዴት ነው ሙሽሽ ልትል የምትችለው ሉሊት? ምክንያቱም ጽዮን በእርግጠኝነት ትፈታለች። አቤልን እያናገረው ነበረ መጨረሻው ፓርት ላይ ማለት ነው። ያፌት እሱ ምንም ነገር እንዳላደረገችው ሄዶ መስክሮ ለፖሊሶች ጽዮን እንድትፈታ አድርግ እያለው ነበረ። ሶ በእርግጠኝነት ጽዮን ትፈታለች። ያኔ እንግዲህ ሉሊት ምን ልትሆን እንደምትችል መገመት አይከብዳችሁም ብዬ አስባለሁ። እንግዲህ የሉሊት ደስታ እስከ መቼ ሊቀጥል ይችላል? እና ኦርላይም እንግዲህ እንደፈለገች እየሆነችበት ነበረ ቪዛ ነፈልጋለሁ ብሏት እሷ ግን የተለያየ ፌዝ እና ሙድ እየያዘችበት አንዴ መጥረጊያ፣ አንዴ ሳህን እያመጣች እያናደደችው ነበረና የሉሊት ደስታ እስከ መቼ ሊቀጥል ይችላል የሚለው ነገር እንግዲህ በቀጣይ ክፍል የምናየው ይሆናል። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ባይ ባይ። ሰላም ነው።